ሁላችሁም የነስ ሰሙ እንዳደነግጡ ዛሬ ፉል ፋክት የተባለው ዌብሳይት ስለ ኮካኮላ ያወጣውን ድብቅ መረጃ የሚነግራችሁ ይሆናል። አብራችሁ እንቆዩ። ኮካኮላ የተፈጠረው በ1886 በዶክተር ጆን ስቲስ ፔምበርተን ሲሆን የተፈጠረውም ለሕክምና ዓላማ ነበረ። ስሙን ያገኘው ኮካ ከሚባለው ቅጠል እና ኮላ ከሚባለው ለውዝ ነው። ከ1929 ወዲህ ግን ኮኬን ከኮካኮላ ሙሉ በሙሉ እንዲወጣ ተደርጓል። በዚህ ዘመን ኮካኮላ ከ200 ሀገራቶች በላይ የሚሸጥ ሲሆን ብዙ ሚሊዮን ዶላሮችም የሚንቀሳቀሱበት ትልቅ ብራንድ ነው። ኮካኮላ ዋና ዋና ግብዓቶች ተብሎ የሚታሰቡት ከፍተኛ የሆነ ፍሩክቶስ ኮርን ሽሮፕ ካፊን እና ፎስፎሪክ አሲድን በውስጡ የያዘ ስለሆነ በጤና ላይ ከፍተኛ የሆነ ተጽዕኖ ይኖረዋል ተብሎ ይታሰባል። ታዲያ ፉል ፋክት የተባለ ዌብሳይት ስለ ኮካኮላ ያወጣው ነገር ምንድን ነው ካላችሁኝ ኮካኮላ ከአርቲፊሻል ፍሌቨርሶች እንደሚሰራ። አርቲፊሻል ፍሌቨርሶች አምስት አይነት አሉ እኔ ማውቃቸው ከነዛ መካከል ደግሞ ኤችኢኬ 293 የሚባላለው። ኤችኢኬ 93 ምንድነው ካላችሁኝ ሂማን ኢምብሬክ ኪርኒ ማለት ነው። ይሄም ደግሞ ሂማን ኢምብሬክ ኪርኒ የምንለው ፍሌቨር ከየት ነው የሚሰራው ካላችሁኝ ሴቶች ሴቶቻችን በወልጃ ሰዓት ከሚወጣቸው ደም ወይም ደግሞ ሴል በመጠቀም የሚሰራ ማጣፈጫ ነው ማለት ነው። ታዲያ እነን እየሰማችሁ እነን እያወቃችሁ ኮካኮላ ለመጠጣት የምታሰቡ ሰዎች ፈጣሪ ከናንተ ጋር ይሁን ነው የምለው። እስኪ ደግሞ ኮካኮላ ወደ ሰውነታችሁ በገባ በአንድ ሰዓት ውስጥ ምን ይፈጠራል የሚለውን ደግሞ በየደቂቃዎች ከፋፍለን እንይ። የመጀመሪያው አስር ደቂቃ ላይ ወደ ሰውነታችሁ አስር ማንኪያ ስኳር ይገባል። ይሄ የአስር ማንኪያ ስኳር ሰውነታችሁ በቀን ከሚያስፈልገው መጠን በላይ ነው። ኮካኮላን ኮላን ልክ እንደቀመሳችሁ ጣዕሙን አታውቁትም፣ ምክንያቱም በውስጡ የያዘው ከፍተኛ የሆነ ፎስፎሪክ አሲድ ጣምን እንድለይ ወይም ደግሞ እንድናቆ ስለማያደርገን ነው። በቀጣዮቹ 20 ደቂቃ ውስጥ ደግሞ የደም ስኳራችሁ በከፍተኛ ፍጥነት ሲጨምር ኢንሱሊን በከፍተኛ ሁኔታ እንዲመረት ያደርጋል። ታዲያ ሰውነታችን ለዚህ ለውጥ ስኳርን ወደ ስብ በመለወጥ ምላሽ ይሰጣል። በዚህ ምክንያት በፍጥነት አላስፈላጊና የሚያስጠላው ፍራት ሰውነታችሁ እንዲኖረው ያደርጋል። በቀጣዮቹ 40 ደቂቃ ውስጥ ደግሞ የአይናችሁ ብሌን ይሰፋል፣ የደም ግፊታችሁም ደግሞ ይጨምራል። በዚህ ጊዜ አይምሮ ውስጥ ያሉት አዲኖሲን ሪሴፕተር ስለሚዘጉ ለጊዜው ድካም አይሰማችሁም። በቀጣዮቹ 45 ደቂቃ ውስጥ ደግሞ የደስታ ስሜት እንዲሰማችሁ የሚያደርገው ዶፓሚን አመራረት ይጨምራል። በመጨረሻዎቹ በአንድ ሰዓት ውስጥ ኮካ ውስጥ ባለው ፎስፎሪክ አሲድ እንዲሁም ካፊን ለሰውነታችን ጠቃሚ የሆኑትን ካልሺየም፣ ማግኒዚየም ዚንክ በሽንት መልክ እንድናጣቸው ያደርገናል። ታዲያ እነዚህ ካልሺየም ማግኒዥየም፣ እንዲሁም ደግሞ ዚንክ ለሰውነታችን ማጣታችን ምን አይነት ተጽዕኖ ይኖረዋል? ካላችሁኝ አንደኛ ካልሺየም እና ማግኒዥየም እንደምናውቀው ለአጥንት ጥንካሬ ለብዙ አክቲቪቲያችንን የመሰል ወይም ደግሞ የጡንቻ መዳበርና እንቅስቃሴ እንዲያደርግ የሚያደርጉልን እነዚህ ሚነራሎች የሉንም ማለት ደካማና ሰነፍ እንሆናለን። እንዲሁም ደግሞ በረጅም ጊዜ ደግሞ ኦስትሮፖሮሲስ ወይም ደግሞ የአጥንት መሳሳትን ሊያስከትል ይችላል ማለት ነው። ኮካኮላን ኮሰራችሁ ከአንድ ሰዓት በኋላ ደግሞ ድካምና ጉልበት ማነስ ሊያጋጥማችሁ ይችላል። ይሄም ደግሞ የሚሆነው በውስጣችን የሚኖረውን የሚኔራል የኢነርጂ የሚሰጠንን ሜታቦሊዝማችንን ዝቅ ስለሚያደርገው ማለት ነው። ከአንድ ሰዓት በኋላ እንደዚህ አይነት ጉዳቶች ሊያጋጥማችሁ ይችላል። በአጠቃላይ ግን ኮካኮላ ምን አይነት ለጤና ጉዳት ይኖረዋል ካላችሁኝ አላስፈላጊ ለሆነና በጣም ለሚያስጠላ ከጤናም ከሰውነትም አንጻር የሚያምር ክብደት መጨመር፣ የስኳር በሽታ፣ የጥርስ መበራሸት እንዲሁም ለልብ ህመም ይዳርጋል። ከዚህም በተጨማሪም ጥናቶች እንደሚያመለክቱት ከሆነ ኮካኮላ በያዘው በሶዳ አማካኝነት ለአጥንት መሳሳት፣ ለልብ ህመም፣ ለስኳር በሽታ እንዲሁም ደግሞ ለደም ግፊትና ለተለያዩ ተያያዥ በሽታዎች እንደሚያጋልጥ ጥናቶች ያረጋግጣሉ ማለት ነው። ለማንኛውም ዛሬ ኮካኮላ ምን ጉዳት አለው? ምን አይነት ጥቅም እንኳን ባልለውም፣ ጉዳቱ ምንድን ነው እና ደግሞ እንዴት ተመሰረተ የሚለውን ነገር እንደ አጠቃላይ አይተናል ብዬ አስባለሁ። በሌላ ቪዲዮ፣ በሌላ ሀሳብ እንድመጣላችሁ የሚፈልጉትን ነገር ኮሜንት ላይ አስቀምጡልኝ ቪዲዮን ከወደዳችሁት ላይክ፣ ይጠቅማል ብላችሁ ለምታስቡት ጓደኛችሁ ወይም ደግሞ ኮካ ኮላ አብዝቶ ለሚጠጣው ጓደኛችሁ ሼር ማድረግ እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ፒስ አውት